ባለፈው የቅባት እህል አምራቾችና ኢንዱስትሪዎች መካከል የግብይት ትስስር መፍጠር በሚቻልበት ሁኔታ ላይ ከባለድርሻ አካላት ጋር ምክክር እየተካሄደ ነው የሚገኘው። በምክክሩም እንግዲህ ከግብርና ሚኒስቴር፣ ከኢንዱስትሪ ሚኒስቴር፣ ከንግድና ቀጣናዊ ትስስር ሚኒስቴር እና ከአምራቾች እንዲሁም ከባለሀብቶች ጋር ነው ውይይት እየተደረገ የሚገኘው። በዚህ ጉዳይ ላይ ነው ተጨማሪ መረጃ የሚሰጠን ድለሳ መንግስቴ በቀጥታ መስመራችን ላይ የሚገኘው። ድለሳ በውይይቱ ላይ የተነሱ አንኳር ነጥቦች ምንድን ናቸው? በተለይ የቅባት እህል ግብይት ጋር ተያይዞ ከአምራቾች የሚነሱ ጉዳዮች አሉና በጉሌ የተነሱ ነጥቦች ምንድን ናቸው? አጭር ሀሳብ ለተመልካቾች አድርሰለን። አመሰግናለሁ አብዮት። እንግዲህ አንተ በመግቢያህ እንደገለጽከው የቅባት እህል አምራቾችና ኢንዱስትሪዎች መካከል ዋነኛ ችግር ተደርጎ የሚነገረው የግብይት እና የትስስር ችግር ነው። ይህንን እንግዲህ ትስስሩ መፍጠር በሚቻልበት ሁኔታ ላይ ነው ዛሬ በስካይላይት ሆቴል ይህንን ውይይት እየተደረገ የሚገኘው። እንግዲህ ምክክሩ ከባለድርሻ አካላት እንግዲህ በተለይ በኢንዱስትሪ ሚኒስቴር የግብርና ሚኒስቴር እና እንዲሁም ደግሞ ንግድና ቀጠና የትስስር ሚኒስቴር በዘርፉ ያለውን ችግር ለመፍታት ያስችል ዘንድ ከሌሎች ባለድርሻ አካላት ከኢንዱስትሪያሊስቶች ከአርሶአደሮች አደሮች ጋር ጭምር በመሆን ነው። ይህንን በኢትዮጵያ የግብርና ትራንስፎርሜሽን ኢንስቲትዩት አማካኝነት ተዘጋጅቶ ውይይት እየተደረገበት የሚገኝ ነው። እንግዲህ የግብርና ሚኒስትር ዴኤታው ዶክተር መለስ መኮንን ንግግር አድርገው ነበር። የግብርናው ዘርፍ እንደሚታወቀው የሀገሪቱን ከፍተኛ የገቢ ምንጭ የሚሸፍን ነው። በተለይም ደግሞ ከጂዲፒ አበርክቶም አንጻር 33 በመቶውን የሚሸፍን የሚያመነጭ ነው። ከ75 እስከ 80 የውጭ ምንዛሪም የሚገኘው ከዚሁ ከግብርና ዘርፍ ነው። ሌላው ደግሞ የኢትዮጵያውያን የምግብ ዋስትና የግብርናው ዘርፍ ነው። ለሌሎች የኢንዱስትሪ ግብዓቶችም ደግሞ የሚሆነው ጥሬ ዕቃ የሚገኘው ከዚሁ ከግብርና ዘርፍ ነው የሚል ንግግር ነው የተናገሩትና የኢትዮጵያ የስብል ልማት በተለይ ከ68 ፐርሰንት ያላነሰ በጂዲፒ የውጭ ምንዛሬ ይሸፍናል ነው ያሉት ዶክተሩ ዶክተር መለሰ ማለት ነው። ከዚህ ውስጥ እንደ ሰሊጥ፣ አኩሪ አተርና ሱፍ፣ ኦቾሎኒ፣ ለውዝና ሌሎች የቅባት እህሎች ናቸው። በኢትዮጵያ ከ74.4 ሚሊዮን ሄክታር በላይ መሬት የሚታረስ መሬት አለ። ከዚህ ውስጥ ግን እስካሁን ድረስ 16 ሚሊዮን ሄክታር በላይ የሚሆነው አልታረስም ነው ያሉት ክቡር ሚኒስትር ዴኤታው። እንግዲህ ባለፉት ሁለት ዓመታት በተለይ በቤኒሻንጉልና በአማራ ክልል በተለይ ከቅባት እህል አኳያ ሰፊ ምርት የተሰበሰበበት ወይም ማምረት የተቻለበት ነው። በተለይም የአኩሪ አተር ምርት የተመረተበት ነበር ብለዋል እና ይህንን ይዘን እንግዲህ በሌሎች ክልሎች በኦሮሚያና በሶማሊያ ክልል ያለውን እምቅ አቅምን መጠቀም ከቻልን አሁን ካለው በተለይ በቅባት እህሎች ዙሪያ ከአሁን ከምናመርተው ምርት ሁለት ፐርሰንቱ ብቻ ነው እየሸፈን ያለ ነውና ይህንን ከፍ ማድረግ የምንችልበት ሁኔታ ይኖራል የሚል በውይይቱ ተነስቷል። ማለት ሌላው ንግግር ያደረጉት የኢንዱስትሪ ሚኒስቴር ሚኒስትር ዴታው አቶ ሀሰን መሐመድ ናቸው። በኢንዱስትሪ ዘርፉ የሚጠበቅበትን የጂዲፒ ድርሻ ለመወጣት ጥረት ቢደረግም እስካሁን ከ6.9 ፐርሰንት መሻገር አልተቻለም ነው ያሉት። ኢንዱስትሪ ሚኒስቴር እንግዲህ ለአምራች ዘርፉ ሳቢ ለማድረግ ኢትዮጵያን ታምርት ጨምሮ ሌሎች ንቅናቄዎችን የዚህ የቅባት ክልሎች ላይ የሚኖራቸውን በተለይ በአምራች ዘርፍ የሚኖራቸውን ጥረት እያደረጉ ነው የሚገኘው ሚናቸው ለመጨመር ማለት ነው። አምስት መቶ ሺህ ሄክታር መሬት በቅባት እህል በመሸፈን ከአፍሪካ ቀዳሚ ሀገር ናት ያሉት ሚኒስትር ዴታው አቶ ሀሰን መሐመድ በዚህ ምክክር ላይ እንግዲህ በተለይ የዘይት አምራች ኢንዱስትሪዎች የሚገጥሟቸውን ችግሮች ለመፍታት ከባለድርሻ አካላት ጋር በመወያየት የተግባር እቅድ ማዘጋጀት ያስፈልጋል። ለዚህም ነው ውይይት የምናደርገው የሚ ነገር ነው የተነሳው። የንግድና ቀጣናዊ ትስስር ሚኒስቴር ዴኤታ አቶ ተሻለ በልቡ በኩላቸው በአሁኑ ሰዓት አርባ የሚጠጉ የዘይት መጥመቂያ ወይም ጎጆ ኢንዱስትሪዎች አሉ። ነገር ግን ሚኒስቴር መስሪያ ቤቱ እስካሁን የፓልም ዘይትና የሱፍ ድፍድፍ ዘይቶችን ጭምር ከውጭ እያስመጣበት ያለበት ሁኔታ ነው ያለው። ስለዚህ ይህን ነገር መቀየር ያስፈልጋል፣ እንደ አኩሪ አተር ፖቴንሽያል አምራች የሆኑ አካባቢዎችን በመጠቀም ማለት ነው። ሌላው አኩሪ አተር እንግዲህ ከዘይት ባለፈ ሌሎች ሌሎች ምልቶች የሚሉበት አጋጣሚ እንዳለ ይታወቃል። ና ይህንን ለማስቀረት እንዳኩራ የተለያሩ ምልቶችን መጠቀም ይገባናል የሚል ነገር ነው የተናገሩት። በምክክሩ እንግዲህ የተለያዩ የቅባት እህሎች ምርትና ተደራሽነት እንዲሁም ደግሞ አጠቃላይ ነባራዊ ሁኔታዎች ላይ የተለያዩ ፕሬዘንቴሽኖች ወይም ደግሞ መግለጫዎች ቀርበዋል። በእነዚህ ላይ ውይይቶች የተደረጉ ነው የሚገኙት። በዚህ ሰዓትም የክቡር የኢንዱስትሪ ሚኒስትር አቶ መላኩ አለበል ተገኝተው በኢንዱስትሪያሊስቶች ና በዚህ በምርቱ ላይ ያለውን ስስር ለመፍጠር እንዴት ነው የሚቻለው የሚለውን ከኢትዮጵያ ታምርት ንቅናቄ አርማ ያይዘው ውይይት እየተደረገ ነው የሚገኘው። እንግዲህ ከምክክሩ ምን ይጠበቃል? በተለይ በዚህ ውስጥ ችግር ናቸው ተብሎ የሚጠቀሱ ዝቅተኛ ምርትና ምርታማነት እንዳይኖር ነው እየተደረገ ያለው። ይህ ነገር መስተካከል የሚችልበትን የፋይናንስ አቅርቦት አንዱ ችግር ነው ወይም እጥረት ነው። ይህ እጥረት እንዲፈታ መሰረተ ልማቶች እንዲም አሉ የገበያ መረጃና የገበያ መሰረተ ልማቶች የሚባሉትም እነዚህም እንዲም አሉ ጥረት ይደረጋል የሚል ውይይት ነው እየተደረገ ያለው። በዚህም ረገድ ሁሉም ሚኒስቴር መስሪያ ቤቶች በቅንጅት የአንድ መስሪያ ቤት ብቻ ጉዳይ ሳይሆን የሁሉም ሚኒስቴር መስሪያ ቤቶች የጋራ ትስስርና ቅንጅታዊ ስራ ይሰራል። በዚህም እንግዲህ አምራቾች ከእጥረቶቻቸው ተላቀው የተሻለ ማምረት የሚችሉበት ሁኔታ ገበሬዎችም በምርቱ ትልቅ የሚያገኙበት ሁኔታ ይፈጠራል። ያኔ በኢትዮጵያ የ2 ፐርሰንት ላይ ያለው የቅባት እህሎች ላይ የምናገኘው ከፍላጎታችን ማለት ነው ከፍ ወዳለ ደረጃ እያድጋል ተብሎ ይጠበቃል። ያሉት መረጃዎች እነዚህ ናቸው። ሌሎች መረጃዎችን በሌሎች የዜና ወጃ ሰዓቶቻችን እናቀርባለን። አመሰግናለሁ።